አመሰግናለሁ ከጣና ቴሌቪዥን ነው። አርበኛ አስታየው ደመቀ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛትዝ ምክትል ቃል አቀባይ እንደምንሰነበት፣ ዛሬን ጨምሮ ሰሞኑን በሸዋ ጠቅላይ ግዛት በዙም እንዲሁ አጠቃላይ በቀጠናው ከባድ ውጊያ ሲካሄድ ሰምቷልና፣ እንዲሁ እስኪ አሁናዊ የውጊያ መረጃዎች ናድርሰን። መልካም አመሰግናለሁ ሂርጋ። እንግዲህ እንዳልከው በተለይ ሰሞኑን በሸዋ ጠቅላይ ግዛትዝ በሁሉም ቀጠናዎች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 ቀደም ሲል ጣና ቴሌቪዥን ባስተላለፈው መረጃ ዜና ላይ እንዲሁም ደግሞ በደረሰን መረጃ ስምንት ሬጅመንት ጦር አስቴጉማ ተራራ ብቻ እንደበላበት የማዕከላዊ ሾማ ኮማንድ ፖስት ሰብሳቢ አጫሉ ሸለመ ተናግረው ነበረ። ጀኔራሉ ማለት ነው። እና ይህን ያክል ወታደራዊ ድል ያለው እንቅስቃሴ የሚያደርገው የፋኖ ሰራዊት ወደ አንድነት እንዲመጣ ሸዋ ላይ ያለውን አንድነት እንዲያመጣ ምንድን ነው በእናንተ በኩል ያለው እንቅስቃሴ የሚለው ነገር መስፋት ብንችል አርበኛ ስንታየው። መልካም፣ እንግዲህ ይታወቃል እንዳልከው ነው። ሸዋ ጠቅላይ ግዛት የሚያስተዳድራቸው ሁሉም ክፍለ ጦሮች በየቀጠነው መንግስት አለኝ የሚለውን ኃይል ስቦ በማስከዳትም እንዲሁ ፊት ለፊት ልም በመግጠምም በጠንካራ ውጤት እየሰሩ ነው የሚገኙት። በዚህም ከፍተኛ ድሎች ተገኝተዋል እንደተባለው ሸዋ ላይ ያለውን በተለይ በፋኖ ደረጃ ያለውን ኃይል አንድ ለማድረግ በርካታ ሂደቶች እየተሄዱ ነው። በዚህ አንድ ካልሆንም የመጨረሻ አማራጫችንም አንድነት መሆኑን ሁሉም በመረዳት በዚህም ላይ ምናልባት አሁን እዚህ ላይ ዘርዘር አድርጌ መንገር የማልችለው ሂደቶች እየተሄዱ ነው። በዚህም ላይ ምናልባት ጠላት ይህንን ዜና በሰማበት ወይም ደግሞ እንደ ሸዋ ብቻ ሳይሆን እንደ አማራም በሚሰሩ ሂደቶችም ላይ ጭምር በርካታ ስራዎችን ቀድሞ በመስማት እና ቀድሞ በመረዳቱ ነው። በርካታ ሴራዎችን፣ ያልተደረጉ ነገሮች በአማራ ምድር ላይ አደለም የአማራ ታጋይ ነኝ የሚለው ሀይል ያደርገው ቀርቶ አደለም ጠላት ባደረገው ነገር ጭምር ባየው ነገር አዝኖ እያዘነም ነው ያለው ጠቅላላ ታጋዩም ጭምር። እነዚህንም የውሸት ዶክመንተሪዎችንም ጭምር የሚፈበረካቸው እነዚህ አይነት ሂደቶች ከተሄዱ ከጠቋጩ ሽንፈቴ ይቃረባል በሚል ነው እንደምታውቀው ነው ምናልባት ሰሞኑን በጎንደር በጎጃም ተገኘው የሚለው አገሪቷን አስተዳድራለሁ የሚለው ጠቅላይ ሚኒስትር አብይ አህመድም ጭምር በሸዋ በሸዋ ጠቅላይ ግዛት ወይም ደግሞ በሚገኘው በኬሚሴ ልዩ ዞን ውስጥ ተገኝቶ ነበረ። በዚህም ቀጠና ላይ ተገኝቶ ጭምር ንግግር ያደረገው ምንድን ነው፣ አማራው እየተሰባሰበ ነው። አማራው አንድ እየሆነ ነው። እኛ ደግሞ ያለን ሀይል በጊዜ ወደ ጊዜ መዳከም ውስጥ እየገባ እንገኛለን። ስለዚህ ልትታደጉን ይገባል፣ ብልጽግናን መታደግ አለባችሁ የሚል መረጃዎችን ነው ሲያሰራጭ ነበረው። በዚህም ግን ጠቅላላ ህዝቡ ተረድቶታል። ምናልባት ባለፉት ሰባት ዓመታት ራሱን መከላከያ ብሎ የሚጠራው ኃይልም ጭምር በየጫካው በየገደሉ ለአብይ አህመድ ስልጣን ማስጠበቂያ ሲባል ብቻ እንዳለቀ ጠቅላላ ህዝባችንም መረጃውም ስላለው በዚህ ልክ የአብይ አህመድን ስልጣን ለመታደግ ወይም ደግሞ ቀጣይነት እንዲኖረው መከላከያን ወይም ደግሞ ሌላው የብአዴን ተቋምን ተቀላቅሎ ስልጣኑ ይታደጋል የሚልም ግምት የለንም ይህንንም በተግባርም እያስመሰከሩ ነው የሚገኘው እጅግ በጣም እናመሰግናለን አርበኛ አስታየሁ ደመቀ የፋኖ ሸዋ ጠቅላይ ግዛት ህዝብ ምክትል ቃል አቀባይ ስለሰጠኸን ማብራሪያ በመጨረሻ አንድ ጥያቄ ላቅርብልህ ወንድማለም እንግዲህ የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ በተደጋጋሚ ወታደራዊ ድሎቹ ጠላትም ያወቀው እኛም ብዙ ጊዜ የዘገብ ነው ጉዳይ ነው ሰራዊትም የሚያውቀው ነው እውነታ ነው በማህበራዊ እና ህዝባዊ ተግባራትም እንዲሁ የተመሰገናችሁ ነበራችሁ። ያለፈውን አመት ስራዎቻችሁን ያስታውሳለን። ዘንድሮ በህዝባዊ ስብሰባዎችና በህዝባዊ ልማት ተግባራት ላይ እያደረጋችሁት ያላችሁን አስተዋጽኦ ለተመልካች ለቤተሰብ ቢገለጽ መልካም እንዳልኩ ነው። ምናልባት የትግል አብዮቱ ሲጀምር በዚህ ሁለት ዓመት ከስምንት ወር ውስጥ ከወታደራዊ ትጥቅ ትግሉ ባሻገር ፖለቲካዊ እንቅስቃሴዎችንም በማድረግ ማህበረሰባችንን በማደራጀት ማህበረሰባችን የተጠማውን ፍትህና መልካም አስተዳደር ራሱ በመረጠው አመራር ፍትሁን እንዲያገኝ ማድረጉ ረገድ ላይ ከፍተኛ ስራዎችን ሰርተናል። በተለይ ከልማት ስራዎችንም ጋር በተመሳሳይ በሁሉም ቀጠናዎች እኛ በምናስተዳድራቸው በሸዋ ጠቅላይ ግዛት እዝ ጠላት ካለባቸው ቀጠናዎች ውጪ በርካታ መልካም አስተዳደሮችን ሰርተናል። በርካታ የፍትህ ስርዓቶችን ዘርግተናል። በዚህም ህዝባችንን በማወያየት ህዝባችንን ከተጠርናፊው ሰራዊት በተለይ ሸዋ ጠቅላይ ግዛት እስከሚያስተዳድራቸው ክፍለ ጦሮች በተጨማሪ ማህበረሰባችንን በአርበኞች ጦር በማደራጀት በብርጌድ፣ በሻለቃ፣ በክፍለ ጦርም ጭምር በርካታ ከነፍስ ወርከብ መሳሪያዎች እስከ ቡድን መሳሪያዎችም ጭምር ማህበረሰባችን ታጥቆ ፋኖ ወደፊት በሚያደርገው ግስጋሴ ከኋላ ደግሞ ማህበረሰባችን በአርበኞች ጦር ተደራጅቶ ራሱን የሚጠብቅበትና ጠላትንም ጭምር የሚመክትበትን እንቅስቃሴዎች በርካታ ስራዎችን ሰርተናል። በዚህም ብዙ ነገሮችን አትርፈናል። ነገም ተነጎዳም ይህ ተግባራችን እንደሚቀጥል ነው ማሳወቅ የሚፈልገው። በጣም እናመሰግናለን አርበኛ አስታየሁ ደመቀ። በመጨረሻም እንዲሁ የምታስተላልፈው የአንድነት መልዕክትም ሆነ አጠቃላይ ለተጋቢና ለትግሩ ደጋፊዎች የምታስተላልፈው መልዕክት ካለ እድሉን ስጥና ተሰናብተን በነገው ፕሮግራማችን እንገናኝ። መልካም። እንግዲህ የመጨረሻ መልእክቴ ሊሆን የሚችለው ምናልባት በተለይ በዚህ በሀገር ውስጥም በውጭም የሚኖረው የዚህ የህልውና ትግል ደጋፊም ጭምር ሚዲያውም ላይ የበኩላቸውን አስተዋጽኦ የሚያደርጉ አካላቶችም ጭምር ሚዛናዊ የሆነ ስራ እንዲሰሩና የጥላትን አጀንዳ ከማራገብ በተለይ መሬት ላይ ካሉ ተቋሞች በሁሉም ቀጠና ካሉ ተቋሞች ተቋማዊ የሆኑ መረጃዎችን በመቀበል ብቻ የተቋሙ እውቅና ያላቸውን መረጃዎችን ብቻ በማጋለጥ እንዲሁም ደግሞ እውቅና በመስጠትም ጥሩ ነገሮች ከሆኑ እውቅና በመስጠት እንዲሁም መሬት ላይ ያሉ ተቋሞችም የስርዓቱን ገመና በሚያጋልጡበት ሰዓት በዛ ላይ ተንተርሶ እኩል የሆነ ጠላት ላይ መሬት ላይ ከምናደርገው ያፈሙዝ ትግልም በተጨማሪ ሚዲያውም ላይ ጉልህ ድርሻ ስላለው በዚህ ልክ በጥቅሻ በመግባባት አንድ አይነት አተያይ በማየት ጠላት ላይ ሚዲያው ላይ ያለው አካልም ጭምር የበኩሉን አስተዋጽኦ እንዲወጣ በተለይ ብልጽግና ያሰለፋቸው የሚሊሻ የሚዲያ የሚሊሻ ሰራዊትንም ጭምር ከመመከት አኳያ በርካታ ስራዎች እየተሰሩም ስለሆነ እነዚህ ነገሮች ተጠናክረው እንዲቀጥሉ ነው ማለት የሚፈልገው። ሌላ ብዙም ማስተላልፈው ነገር የለም። ወንድም ይርጋ እጅግ በጣም እናመሰግናለን። አርበኛ ያሳየው ደመቀ ስለሰጠ ማብራሪያ ከልብ አመሰግናለሁ። ወንድም አለም እኔም አመሰግናለሁ።